ገድለ ቅድስት አርሴማ ዘሚያዝያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷ፣ በረከቷ እና አማላጅነቷ ከአንድነት ልጆች ጋር ለዘላለም ይኖር፣ አሜን። ቡሩክት ቅድስት አርሴማ ለነዚህ ቅዱሳን ቡሩካንና መስተጋድላን ሰማይት በእንቅልፍ ጊዜ ያየሁትን ታላቅ ራይ ነግራችሁ ዘንድ ስሙኝ አለቻቸው። በአንዲት ዕለትም ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አእላፋት የብዙ ብዙ መላእክት ወደ እኔ መጡ። የጌትነት ምስጋና ሰማይና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ ቅዱስ ቅዱስ እያሉ ይጮሁ ነበር። በቀኝና በግራ ሆነው በፊቱ ይሰግዳሉ። በየወገናቸውና በየማህበራቸው ንጹሕና ብሩህ በሆነ በልውል መንበሩ ለሚኖር ጮሆ ያመሰግናል፤ እርሱን ብርሃናት ይጋርዱታልና። የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ ብዙ መላእክትና ቁጥር የሌላቸው የመናብርት ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበት አልችልም። የሰውን ልብ የሚሰል ከመላእክት ቃል የሚወጣው ዜማ ለመስማት እጹብ ድንቅ ነውና፣ ለእግዚአብሔር ፈጣሪያቸው በፍርሃትና በመንቀጥቀጥ ሲሰግዱለት የክንፋቸው ቀለም ዓይንን ያንጸባርቃል። ይህንንም ሁሉ ባየሁ ጊዜ ግን ጆሮዬ ለመስማት አልቻለም። ዓይኖቼም አልተከፈቱም። የቆምኩበትንም አላወኩም። መላእክትም በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያ እንደነገርኳችሁ ሩጫቸውም ከነፋስ ይፈጥን ነበር። ከዚህ በኋላም ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙት አንዱ ወደ እኔ ተላከ። በቀኝም ቆመ፣ እንደ ድንኳን በጥላው ስር ሸሸገኝ። የህይወት እንጀራም ሰጠኝ። የድህነትንም ጽዋ አጠጣኝ። ያን ጊዜም ስጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወሰው ነቃው። ያ ወንጀለኛና አመፀኛ ንጉስ፣ ታስረው ወዳሉት ይህችን የተረገመች ሴት ውሰዷት ሲል የተናገረውን ቃል ሰማሁ። ያን ጊዜም ጸለይኩና አንዲት ጊዜ እግዚአብሔር ለመንኩት፣ በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀው እንዲያደርገን። ዳግመኛም እንደ ወፍ በሬ ከገደል አመልጥ ዘንድ ጌታይን ለመንኩት። እነሆም ኮብልዬ በራሁ በምድረ በዳም በኖሩ እንዳውሎ ነፋስ ነፍሴን ልብ ከሚያሳጣት የሚያደነኝን እታመነዋለሁና ሶስተኛም መፈጸሙን ብደክም ጠላቶች ሁሉ እንዳይዘባበቱብኝ ፈጣሪን ለመንኩት። ከሰይጣን ጠብና ከክፎች አጋንንት እድን ዘንድ እንዲጸልዩልኝ መላእክት ሚካኤልና ገብርኤልን ለመንኳቸው። ለይቅርታ ተዘጋጅተው ካየኋቸው የምህረት መላእክት ረዴትና ኃይልን ይልክልኝ ዘንድ ያን ጊዜም ስለ እኔ ጸለዩ። ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቁ። እነዚህም ቅዱሳን ሰማይት ነገሯን ሁሉ ያንደበቷን መጣፈጥ፣ የአፏን ቅልጥፍናና ማርማር የሚሉ የቃሎቿን ጣፋጭነት ሰሙ። በደም ግባትና በውበት በዓለም ውስጥ በዚያን ዘመን እርሷን የሚመስል የለምና፣ እነዚያም ቅዱሳን ሰማይት ብጽት ቅድስት አርሴማ ለህይወትና ለድህነት የሚሆን መልካም ዜናን ስለነገረቻቸው ፈጽመው ሲደሰቱ አደሩ። በነጋም ጊዜ ንጉሱ በፍርዱ ዙፋን ተቀምጦ እነዚያን ቅዱሳን ሰማያት ያመጧቸው ዘንድ አዘዘ። ያን ጊዜ ሞደርሱ መጥተው በንጉሱ ፊት ቆሙ። ንጉሱ ድርጣ ደስም እናንተ ከወዴት ናችሁ? ከአማልክቶች የምታመልኩት ምንድን ነው? ዘመዳችሁ ማን ነው? እነዚህ ቅዱሳን ሰማያትም መለሱለት፣ እንዲህም አሉት። አምላካችን ክርስቶስ ነው፣ ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሱም አለምን ለያዙ ታላላቅ አማልክቶቼ አትሰግዱምን? እንደ ህጌስ መስዋዕትን አትሰውሏቸውምን አላቸው። ቅዱሳን ሰማይትን መልሰው ለንጉሱ ልዩ ለሆኑ አማልክትና የብልሃተኛ እጅ ስራ ለሆኑ ለእንጨቶችና ለድንጋዮች አንሰግድም፣ መስዋዕትንም አንሰዋላቸውም አሉት። ለእኛ ግን በፍርሃትና በመንቀጥቀጥ የምንሰግድለት መስዋዕት የምንሰዋለት ንጹሕ ቁርባንና መንፈሳዊ እጣን ከከንፈራችን ቃል ጋር የምናቀርብለት አምላካችንና ፈጣሪያችን ኢየሱስ ክርስቶስ አለን። ዳግመኛም ወንጀለኛ ሆይ በእጅህ ስጋችንን እንሰዋለን እግዚአብሔር ስጋህን አንጻ አለኝ እንጂ መስዋዕትና ቁርባን አልወድም ብለዋልና፣ ንጉሡ መለሰ። በልባችሁ ብርታትና በጥበባችሁ ከእጄ የምታመልጡና ከፍርድ የምትድኑ አይምሰላችሁ፣ አላቸው። ነገር ግን በእጄ ተሰቃዩ ዘንድ አላችሁ። ኃይለኞችና ብርቶዎች ለሆኑ ጣዖቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ስጋችሁን በትንሽ በትንሽ እቆራርጠዋለሁና፣ ቅዱሳን ሰማያትን መለሱ። በሚያስፈራ ቃልህና በቅጣት የምንፈራና አምላካችን ኢየሱስ ክርስቶስን የምንክደው አይደለም። መልካምንና ክፉን የማያውቁ ሕፃናት እንኳ የሞትን ቀን አይፈሯትም። እኛ ግን የሞትን ምረቷንና የዓለምን ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነው ስለ አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ መጣን አሉት። ንጉሡም ያን ጊዜ ተቆቶ አማካሪዎቹና ሰራዊቱን እነዚህን አመፀኞች ሰዎች መቅጣት የሚያስቀድም ማን ነው አላቸው። ከእነርሱም አንዱ ይህች ሴት መቀጣትን ትቅደም ክፋትን የምታስተምራቸው እርሷ ናትና አለ ዳግመኛም ከንጉሱ አማካሪዎች በግራ ካሉት አንዱ ተነስቶ እንዲህ አለ የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየች ጊዜ ከቅጣቱ ብዛት የተነሳ ትፈራለች ትንቀጠቀጣለች ለጣዖቶቻችንም ትሰግዳለች ለንጉሳችንም ትታዘዛለች ነገር ግን ብርቱ የሆነ ቅጣታቸውን ሳታይ ቀድማ ብትቀጣ መልካም የሆነውን የመልኳን ውበት በከንቱ እናጠፋለን እነዚህን ጎልማሶች ወንዶች ግን በብርቱ ቅጣት እንቅጣቸው ከላያቸው የተራቡ አራዊትን እንስደድባቸው አለ። ያን ጊዜም ይህ ምክር ንጉሱን ደስ አሰኘው። በምድር ስፋት ግንድ እንዲተክሉና እያንዳንዳቸውን በተተከለው ግንድ ወደ ኋላ እንዲያስሯቸው ክፉ አውሬዎችንም በላያቸው እንዲሰዱባቸው አዘዘ። እነዚህ ቅዱሳን ሰማዕት በሰሙ ጊዜ ወደ ብሩክት ብፅዕት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ፈጽሞ ደርሷልና ጸልይልን አለዋል የእኛን ሰማዕትነት ስላስቀደሙ ፈጽሞ ደስ ብሎናልና እንደኛ ለመሞት አሁንም አንቺ በርች። ከኛ ይልቅ አንቺ ጨካኝ ነሽ። የታመንሽው አምላካችንና መድኃኒታችን ኢየሱስ ክርስቶስ ኃይልንና ብርታትን ይሰጥሻልና ጭኖቻችንን ይሰብሩና አጥንቶቻችንን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽ። ሆዳችንን ሰንጥቀው አንጀታችንን ሲጎትቱና አካላችንን ሲበታትኑ ባየሽ ጊዜ ልብሽ አይደንግጥ። በጌታችንና መድኃኒታችን በኢየሱስ ክርስቶስ በማመን በርች እንጂ። ቡሩክት ቅድስት አርሴማም መልሳ ቅዱሳን ሰማያትን የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ ያለቻቸው እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሳ አልፈራም፣ አልደነግጥምም። በመንግሥተ ሰማያት በአንድነት የሰበስበን ዘንድ እግዚአብሔር አምላኬን ተስፋ አድርገዋለሁ። እናንተ ጌቶቼ ግን ጌታችን በትዕግሥታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉት። ዳግመኛም ስጋችሁን የሚገድሉትን አትፍሯቸው። ነፍሳችሁን መግደል ግን የሚችል የለም። ነገር ግን ነፍስና ስጋን በገሃነም ውስጥ በአንድነት ማጥፋትን የሚችለውን ፍሩ ብሏል። እኔም እርሱን ፍሩት፣ ወደ እርሱ ተማጸኑ እላችኋለሁ። ዛሬ ለነዚህ ከሃዲዎች ስጋችንን እንሰጣለን። የራሳችሁ ጸጉሮች የተቆጠሩ ናቸው ያለውን አስቡ። ከናንተም የሚጠፋ የለም። ስጋችሁን ቆርተው ቢበትኑ አጥንቶቻችሁንም በምድር አውሬዎች ቢያደቅ ልባችሁን አያሳዝናችሁ፣ ረዴቱን ይልክላችኋል እንጂ በከንቱ ባውሬዎች ጥርስ እንደማያጠፋችሁን ያምናለሁና እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደጣሉት እግዚአብሔር ግን እንዳዳ ነው አንበሶችም እንደሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛም ለአናንያ ለአዛርያና ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸው ጊዜ አድኗቸዋልና በድንጋዮችም በሚደበድቧቸው ጊዜ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስከሚፈጸም ድረስ ኤርሚያስን እንዳዳ ነው አስቡ። በሰይፍ ቢገድሏችሁም የሞት ምረቷ ያስፈራችሁ የማያልቀውና የማይጠፋውን የዘላለምን ክብር ትቀበሉ ዘንድ ከሞት የሚያመልጥ ስጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣል ይሻላልም። እነዚህም ቅዱሳን በሰሙ ጊዜ አደነቁ። የብፅዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። የመንፈስ ቅዱስ ቡሩክት ሆይ ብለው ተሰናበተዋት። እርሷም ተሰናበተቻቸው። ወታደሮች የግንግሪት አስረው ወሰዷቸው። ይህችን ብፅዕት ቅድስት አርሴማን ግን በማይቆረጥ ጠንካራ ማሰሪያ ስረው ረዥም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ የቅዱሳኑን ሰማየት ሁሉ ሞት ታይ ዘንድ በአውሬዎች አፍ የሚጠፉ መስሏቸዋልና ያን ጊዜም እነዚህን አውሬዎች ከጉድጓዳቸው አወጧቸው እነርሱም አንበሶች ነብሮች ድብና ጊንጦች ናቸው ከብረት ማሰሪያቸውም ፈቷቸው ነገር ግን ወደ ቅዱሳን ሰማየት አልቀረቡም የብረቱን አጥር እየሰበሩ ወደ ዱር ሸሹ እንጂ ከቅዱሳን ሰማየት እግር በታች የሰገዱ ነበሩ የእግራቸውንም ትቢያ የላሱ ነበሩ ከጫማቸውም ስር የተኙ ነበሩ። የቅዱሳኑን ሰውነት በጅራታቸውም የዳሰሱ ነበሩ። መዓዛቸውንም ያሸተቱ ነበሩ። ወታደሮችም ባዩ ጊዜ ፈጽሞ አደነቁ። የእነዚህን ምታተኞች ሰዎች ምታት እዩ ይሉ ነበር። ይነቁ ዘንድም የአውሬዎችን ራስ ነቀነቁ። በነቁ ጊዜም የእግራቸውን ትቢያ ላሱ። ከወታደሮችም አንዱ እንደነዚህ ያሉ ምታተኞችን አላየሁም። የምድር አውሬዎች የሚስሟቸው ከዚህ ለምን አመጣችኋቸው? ባገኛችኋቸው ቦታ በገደላችኋቸውም ነበር አለ ስለ እነዚህ ቅዱሳን ንጉሱና ወታደሮቹ ታወኩ፣ የሚያደርጓቸውንም አጥተዋልና። ከወታደሮቹም አንዱ ይህችን ምታተኛ ሴት እንግደላት፣ መመኪያቸው እርሷ ናትና አለ። ከንጉሱ አማካሪዎች ሁለተኛው በጥልቅ ጉድጓድ ውስጥ እሳትን እናንደድና በእሳቱ ምድጃ እናስገባቸው መርዛቸው የጠፋ ዘንድ መድኃኒታቸውን ይሻርዘን ይሻር ዘንድ ያን ጊዜም እንደ አመድ ከዚያ ያራሉ የትቢያቸው ዱካን እንዳይገኝ አመዳቸው በነፋስ በተናል። አለ ከዚህ በኋላም ይህ ምክር ንጉሱን ደስ አሰኘው። ከማሰሪያቸው ፈተው ኃይለኞች አውሬዎችን ያመጡ ዘንድ አዘዘ። አውሬዎችንም በፈቷቸው ጊዜ እንደ ዋልያ ዘለው ንጉሱን ከመንግስቱ ዙፋን እስከሚወድቅ ድረስ ወጉት። ሰራዊቱ ሁሉ ታወኩ። ሲጋፋም ከወታደሮቹ 300 ሞቱ። እነዚያ ቅዱሳን ሰማዕታት ግን የፍጥኛ ስራው ነበር። ብጽዕት ቅድስት አርሴማም የሃይማኖታቸው ኃይልና ስነምግባራቸው ምግባራቸው እንዳይደክም ስለ እነርሱ ትጸልይ ነበር። ከደንጋጤው ብዛት የተነሳ ወደ ሰገነቱ ወጣ። የሰገነቱን በር ዘጋ። ወደ አዳራሹ አውሬዎችና የሪያዎች መንጋ እንዳይገቡ በሮችን ይጠብቁ ዘንድ ወታደሮችን አዘዛቸው። ዳግመኛም የተፈቱትን አውሬዎች እንዲያስሯቸውና ወደ ማደሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱትን የወታደሮች ሥጋ እየበሉ ወደ ማደሪያቸው መግባትን እምቢ አሉ። ከጠገቡ በኋላም ወደ ቡሩክትና ብጽዕት ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውን እያዘነበሉና ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱ ነበር። እርስ በርሳቸውም ይጋፉ ነበር። ከብጽዕት ቅድስት አርሴማ እግር በታችም ይወድቁ ነበር። እርሷም ሁለመናቸውን ትዳስስ ነበር። እንደ በጎችም ተጠብቃቸው ነበር። በፊቷና በኋላዋም ይጫወቱ ነበር። ሲመሽም ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እንደዚህ ስታደርግ በዐይኖቹ ያያት ነበር። ጥርሶቹንም ያፋጭ ነበር። በሴት ቅድስት አርሴማን ይህ ምትሃትሽ ከጄ አያድነሽም ይላት ነበር። ዳግመኛም እነዚህን ቅዱሳን ሰማይት ይይዟቸውና ወደ እስር ቤት የጨምሯቸው ዘንድ፣ ቅድስት አርሴማን ግን እስኪነጋና የሚገልበትን እስኪ መክር ድረስ የጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዲያነዱና ጥልቅ ጉድጓድ ለየብቻው ተቆፍሮ በላዩም ሙጫ ዲን፣ ያደሮ፣ ማር፣ ቅጥራን፣ ቅንጭ፣ ሰሊጥና ረር እንዲጨምሩ አዘዘ። በምድጃ ውስጥ እንዳለ ወናፉ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱን እስከሚወጣ ድረስ በመዶሻና በመምቻ እንደሚመቱት እንደ ክረምት ነጎድጓድም ፍላቱ ይሰማ ነበር። በሚያቃጥል እሳት ያለውን የብጽዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚህን ቅዱሳን ሰማዕታት ያወጧቸው ዘንድ አዘዘ። ወታደሮች በንጉሱ ፊት አቆሟት። ቅድስት አርሴማም ሰነፍ ንጉሥ ወይ፣ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕታት ስጋቸውን እንዲበሉ ባዘዝካቸው አውሬዎች ትናንት የተደረገውን ድንቅ ተአምር አላየህምን አለችው። ንጉሱም መለሰ፣ በመታተሽ ብዛት ትናንት በላይ ላይ እንደተዘባበትሽብኝ አይምሰልሽ አላት ብዝህት ቅድስት አርሴማን፣ ዛሬ ግን በእሳት አቃጥልሻለሁ መርዝሽ እስከሚጠፋና የምታተሽ ዙሪያ እስከሚሻር ድረስ በእሳት ምድጃ ውስጥ እንዳለ አመድና በነፋስ ቤት እንዳለ ትቢያ እስከምትሆኝ ድረስ ስጋሽን አጠፋለሁ። እስኪ ሊያድንሽ የሚችለውን አያለው አላት። ቡሩክት ቅድስት አርሴማ መለሰችለት። ልብ የሌለ ሰነፍ ሆይ፣ ስለ ስንፍና ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላይ ላይ እዝባበት ባሃለሁ አምላኬ መድኃኒቴ ኃይሌና ጸጋዬ መጠጊያዊ ቤቴ ስለሆነ በሰማይትነትና በገድል ከአንተ በላይ ያደርገኛል አለችው። እነዚህ ቅዱሳን ሰማያት ስለ ገድላቸው ክብር በሰማያዊ ጌታቸው ዘንድ ከአንተ ይልቅ ይከብራሉ። አንተ የአይን ትተኛና የልብ ስስታም የሆን አንተ ተከራካሪያቸው ነህ። ቅጣታቸውን ባበዛሃው ልክ በመንግስተ ሰማያት የክብር አክሊል ለእነርሱ ተዘጋጅቶላቸዋል። ዳግመኛም በተንኮል ነገር ቡሩክት ቅድስት አርሴማን እነሆ ካዘጋጀሁላችሁ ብዙ ቅጣትና መከራ እተዋችሁ ዘንድ ለአማልክቶቼ እንድትሰዊ እሽ በጎ በኝ፣ እኔም ለአንቺ መልካም ነገርን አደርግልሻለሁ፣ በመንግስቴም አዳራሽ ንግስ ትሆኛለሽ አላት። ቅድስት አርሴማን መለሰችለት፣ የቅዱሳን ሰማያት የአሸናፊዎችና መስተጋድላን ርስትን የማታይ በኋለኛው ዘመን ከሲኦል ጥልቅ በታች የምትወድቅና የተሰደብ ርኩስ ወይ በቤትህ ውስጥ እንደ ልጆች የምትመግባቸውን የምድር አውሬዎች በመፍራት ወደ ሰገነት ላይ እንዴት ወጣ? አለችው። የሰው ልጅ ይኸውም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከኃይል ጋር በደመና ሰማይ በግርማው በሚመጣበት ጊዜ እንዴት ትሆን? መብረቆችና ነጎድጓዶች እርሱን በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው የብዙ ብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክት አለቃ በሚካኤል ቃል ትእዛዝ በእሳት ደመናና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያው የመለከት ጩኸት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛው የቀንድ መለከት ጩኸት አጥንቶች ከሥጋ ጋር ይጋጠማሉ፣ ወደ ቀደመ ቦታቸውም ይመለሳሉ። ከአራቱም ማዕዘን ሙታን ይሰበሰባሉ። የሰማያትና የምድር በሮች ይከፈታሉ። ስጋ ከአጥንት ጋር ይገጣጠማል። በሦስተኛውም የመለከት ጩኸት እንደ ዓይን ጥቅሻና ከእንቅልፍ እንደ መንቃት ሙታን ይነሳሉ። እንዳንተ ያሉ ዝንጎች ግን ያዝናሉ፣ የማይጠቅማቸውንም ያለቅሳሉ፣ ወደ ገሃነመ እሳትም ይወርዳሉ። በፈጠረላቸው ሕግና ስርዓት የታመኑት ግን የዘላለም ሕይወትን በትንሣኤ ይነሳሉ። አንተ ግን በዚያን ጊዜ እንዴት ትሆን? ወዴት ታመልጣለህ? ወዴትስ ትሸሻለህ? በማንስ ትማጸናለህ? በእንጨት ነው ወይስ በድንጋይ? በዚች በምታስፈራና በምታስደነግጥ ዕለት የሚረዳ ማን ነው? በቤትህ ውስጥ በስጋና ባጥንት ያሳደግካቸውን አውሬዎች የፈራህ አንተ ግን በታላቅ ግርማ ባያሃቸው ጊዜ በልብህ ውስጥ ስላለው ፍርሃት በችኮላ አፈግፈገ፣ ወደ ሰገነትም ሄድ ያን ጊዜም ቡሩክት እናታችን ቅድስት አርሴማን አፏን የጸፏት ዘንድ አዘዘ። በሰማያት ስላለው ቅጣት አስፈርታና አስደንግጣ ታላቅ ነገርን ያለ ፍርሃት ንጉሱን ተናግረዋለችና፣ የጥፋት ልጅ የይሁዳን ዕድል ያደለው ካሉት አንዱ ተነስቶ አፏን መታት። ከሚጣፍቱ ከንፈሮቿና መልካም መዓዛ ካላቸው አፈንጫዎቿ ደም ፈሰሰ ከቡሩክት ቅድስት መስተጋድል አርሴማ ፊት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ ዳግመኛም ንጉሱ እንደዚህ የምተውሽ አይደለም የማይጠቅምሽንና በአይንሽ ያላየሽውን የሙታን ትንሣኤ ተስፋ ስታደርጊ ስጋሽን በእሳት አቃጥለዋለሁ እንጂ አላት የሙታንን የመኖሪያ ቦታ ይነግረን ዘንድ እስከዛሬ ድረስ ከዘመዶች እስከ ሞተ በኋላ የተነሳውን እስኪ አሳየን እኛ ግን ሙታን ነፍሳቸው ከስጋቸው ከወጣች በኋላ ወደ መሬትነታቸው እንደሚመለሱ ስጋቸውም ትቢያ እንደሚሆን እናያቸዋለን። አንቺ ግን ምንም የማይጠቅምሽን ይህንን ታመንሽ በምድር ላይ ስጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደድሽ። ቡርክት አርሴማም መለሰችለት፣ እንዲህም አለች። ፊቷን በጥፊ ወደ መታት ወደዚያ ወንጀለኛ ላይ በእጇ ጣቶች በትምህርት መስቀል እያማተበች ፊቷን በጥፊ የመታት ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድርም አፏን ትከፍትና እንደ ዳታንና እንደ አቤሮን ትውጠው ዘንድ ወደ ፈጣሪዋ ለመነች። እንደ ብፅዕት አርሴማ ቃልም ሆነ በሰጠመበትም ላይ ዘጋቸው። ቅድስት አርሴማ ያደረገችውን ይህን ተአምር ያዩ ከወታደሮች ብዙዎች ሸሹ። ንጉሱም ይሸሽ ዘንድ ከዙፋኑ ተነሳ። ያን ጊዜም ቡሩክት ቅድስት አርሴማ ፈገግ አለች። ቅዱሳን ሰማይትም ስለ እርሷ ተደሰቱ፣ መላእክት በላይዋ ሲከቧት አይተዋልና። ንጉሱም አዘነ። በችግረኞች ጦማዳሪዎች፣ በገሌላውያንና ሁልጊዜ በምትሰድበኝ በዚያች ክፉ ባሪያ አፍ ዘንድ መዘባበቻ ሆንኩ እያለ አለቀሰ። ከመንግሥቴ እጅ እንዳያመልጡኝ ምን ላድርግ በምንስ ቅጣት ቀጥቼ ልጨርሳቸው አለ ብሩክት ቅድስት አርሴማም በኋለኛው ዘመን ተስፋ የምታደርግ ከሆነ የሙታንን ትንሣኤ ተስፋ በታመንህ ነበር እግዚአብሔር ስለ እኛ ይበቀልሃል የአጋንንትን ማደሪያ ያድርግሃል እንደ ጅብ በራስህ ሥጋህን እስከምትበላ ድረስ ያሳብደሃል መልክህንና ምሳሌህን ይለውጣል እንደ በርሃርያ ትሆናለህ የምትናገረውን አታውቅም የእርኩሳን አጋንንት የእግራቸው መርገጫ ትሆናለ። ያን ጊዜ ሙታን ትንሣኤ ተስፋ ትታመን ዘንድ አለ፣ በእውነት እነግርሃለሁ አለችው። ንጉሡም መለሰ፣ ቡሩክት ቅድስት አርሴማን እናንተን በክፉ ቅጣት ብጨርስና ይህን ሁሉ በሆን አያሳዝነኝም። ነገር ግን ሕያው እንደሆናችሁ ብተዋችሁ እርሱ ያሳዝነኛል አላት። በእኔና በክቡራን አማልክቶች ላይ ተሰቁና ትሰባበቱብኝ ዘንድ። ያ ንጉሥ ግን ክፉ የሆነ ሞቱን አላሰበም። ልብ እንደሌላቸው እንደ እንስሳ ተመሰላቸው እንጂ እንደ ሰው አይደለምና በኤርትራ ባህር መካከል ከሰራዊቱ ጋር እስከሚጠፋ ድረስ የእስራኤል ልጆች መልቀቅን እንቢ እንዳለ እንደ ግብጽ ንጉሥ ፈርዖን ልቡን እግዚአብሔር አጠንክሮታልና ይህን ሲባባሉ ወታደሮች የእሳት ነበልባሉ መፍላቱን ለንጉሱ ነገሩት። ያይ ዘንድም ተነሳ። የእሳቱን መፍላት አየ። ከእስር ቤት የታሰሩትን ያወጧቸው ዘንድ አዘዘ። ከዚያ ከጋኑ ውስጥ የእሳቱ ነበልባል ፍላት ከሩቅ ሲዘል አየ። ንጉሱን ቅዱሳን ሰማያታትና ብፅዕት ቅድስት አርሴማን የጥሏቸው ዘንድ አዘዘም። እንደ ነጎድጓድ የሚሰማው ነበልባሉ ከህፍላት ኃይል የተነሳ የሰዎች ፍጅት ድምጽ አይሰማም። ከሰዎችም ወደ እርሱ መቅረብ የቻለ የለም። ቅዱሳኑ ወደዚያ ነበልባል የሚጥላቸው የጨከነ የለም። እርስ በርሳቸው አንዱ ከአንዱ ጋር ይጠቃቀሱ ነበር እንጂ ከሰራዊት ሁሉ ብሩክት አርሴማን ይገፋት ዘንድ የቻለ የለም። ቡሩክት ቅድስት አርሴማም ወደ ቅዱሳኑ ሰማያት ሁሉ ተመልሳ አባቶችና ወንድሞቼ ሆይ የሳቱን ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ። ከእናንተም አንዱ የሚወጣና የሚወገድ የሚጠራጠርም እንዲሆን አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ስጋውን ለሳት ወይም ለሰይፍና ለስለት ወይም እንደ በጎችና ለሞች የሚታረድ ወይም ለጊንጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉ። ዳግመኛም እሳት ወርቅን ከሚያጠራው በቀር ምን ያደርገዋል? ትግስት ላለበትም መከራ እንዲሁ ነው። እናንተ ይህች ዓለም አላፊና አላቂ እንደሆነች አስቡ። በውስጧ በውስጡ ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠልም ይረግፋል፣ እንደ ህልምም ይሆናልና። ይህንን መከራ ሁሉ ብትታገሱ ግን እስከ ዘላለም ድረስ ሞትና ሐዘን ደዌና ህማም ሁሉ በሌለበት በሰማያት ትደሰታላችሁ። ከዚህ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸው ልብና የህሊና ጠባይ እንደሌላቸው እንደ እንስሳ የሆኑና የፈጠራቸውን በማያውቁ በካህዲዎችና በጣዖት አምላኪዎች በሀያላን ነገስታትና በወንጀለኞች መኳንንት ዘንድ የዚህን አለም መከራ ለታገሱ ወዳዘጋጀው ወደ ገነት ደስታ ትገባላችሁ። እነርሱ ግን ልቅሶና የጥርስ ማፋጨት ባለበት በገሃነም ውስጥ ፍዳቸውን ያገኛሉ። ያን ጊዜም እነዚህ ቅዱሳን ቡሩክት ቅድስት አርሴማን በአንድ ቃል እያመሰገኑ እህታችንና እመቤታችን ሆይ፣ እኛ ግን ይህን መከራ ምንም አንፈራውም። አምላካችንና መድኃኒታችን በአንቺ ጸሎት ይረዳናልና፣ ላመነውና እርሱን ለተወከልነው ሁልጊዜ መልካሙን ይሰጠናል በዚህ ወንጀለኛ እጅ መከራ እንቀበል ዘንድ የደስታንና የሐሴትን የምስራች ትነግሪንና ታረጋግን ዘንድ ወደ እኛ መምጣትሽ መልካም ነው ብለው መለሱላት። አሁንም ከዚህ የእሳት ቅጣት እንደምንድንና በዚህ ከሃዲ አመጸኛና የሰይጣን መልእክተኛ ንጉሥ ዘንድ መሳለቂያ እንዳንሆን በላያችን ኃይሉ እንደሚያሳይ ተስፋ እናደርጋለን። ከዚህ በኋላ ዕድሜው 15 ዓመት የሆነ ዲያቆን ስሙ ጤሜሊዮስ የሚባል አንድ ሰው ከነርሱ ተነሳ። በዕድሜው ከነርሱ ያንሳል፣ በጥበብና በእውቀት ግን ይበልጣል። መንፈስ ቅዱስ በላዩ አድሯልና፣ እንዲህም አላት። ቡሩክትና ብፅዕት አርሴማን የረዲት መንፈስ ተሆኝን ዘንድ እግዚአብሔር አንቺን በእውነት ላከልን። ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገስታት ስንፍናን የምትገልጭ በእውነት የምታስተምር አንቺ ነች። ከሚከራከሩንና ከሚያሰቃዩን ክፉ ሰዎች አንቺ በገድልና በሰማይትነት እንደምትበረች አሁን አወቅን አላት። ዳግመኛም ወደ ቅዱሳኑ ተመልሶ፣ የእግዚአብሔር አገልጋይ የሆነች ይህች ቡሩክ እህታችን አርሴማ በእውነት መከረችን፣ አረጋጋችን ለነዚህ ከሃዲዎች መሳቂያና መዘባበቻ እንዳንሆን እንዳንበሳ ወደሚጮኸው ወደዚህ የእሳት ነበልባል መግባትን እናፋጠን አላቸው። እግዚአብሔርም ይረዳናል ያድነናልም። በፊታችን የሚነደውን የእሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይል ለምንጋደለው በላያችን ኃይሉን ያሳያል። አሁንም ወንድሞቼና አባቶቼ ሆይ የበረታ ቃልን ለመጻፍ እንደሚበረታ እንደተቀረጸ ብር እግዚአብሔር እንደሚያበረታንና እንደሚያድነን እንግዲህ እንወቅ። ጌታችን ስለ ወንዶችና ሴቶች ነፍሳችሁን አታዝሏት፣ አባታችሁ ከፈቀደ መንግስቱንና ጽድቁን ይሰጣችኋል ብሎ እንደተናገረ ዳግመኛ እመቤታችን ማርያም ሐዋርያትን፣ ደካማው ይበረታል፣ ደረቁ ይለመልማል፣ ለምለሙ ከፊት ይቃጠላል እንዳለቻቸው አሁንም ወንድሞቼና አባቶቼ ሆይ የሚጠላንን የጠላት ኃይልና በሐሳቡ ክፉ የሆነውን ድል እናደርገው ዘንድ ብርቶዎችና ጨካኞች ሁኑ አለ። ቅዱሳኑም በአንድ ቃል መለሱ፣ በአምላካችን በክርስቶስ እምነት እኛ የጨከንን በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም በየገደሉም ቢሆን በምድር አራዊት ጥርስም ቢሆን በጎስቋሎች ጦርም ቢሆን የክርስቶስን ፍቅር የሚያስተውን የለም አሉት። አሁንም ሕያውና መሄው ለሆነው ለእግዚአብሔር ልጅ ለክርስቶስ ሰማዕትነት ፍጻሜ በጨከነ ልብ ሩጫን እናፋጠን። ዳግመኛም ከእነርሱ የሚበልጠው ጌርሎስ ተነስቶ በእውነት ለዘላለም ሕይወት መራሄት የሆንሽ ብፅዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውን ስምሽንም የሚያጠፋ በእሳት መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውን ፌተሽን የሚመቱ በረግረግ ውስጥ ይወድቃሉ። ሕያው እንደሆኑ ወደ ሲኦል ይወርዳሉ። በእሳት ምድጃ ይጥሉሽ ዘንድ የሚወዱም በሲኦል በታች ይሰጥማሉ አለ። አሁንም ወደ ዘላለም ሕይወት መምራትሽን አስቀድሜ ብንሞትም እርሱ ያነሳናል፣ ብንበተንም እርሱ ይሰበሰበናል፣ ወደ ጥልቅም ብንወርድ እርሱ ይመራናል። ስለዚህ ከመንፈሱ ወዴት እንሄዳለን? ከፊቱስ ወዴት እንሸሻለን? እስከ መጨረሻው ብንወጣ እርሱ ከዚያ አለ። እርሱ ሁሉን ያውቃልና እኛም እርሱን እንታመናለን፣ ወደ መንግስቱም ያገባናል። ስለዚህም በምድር ያለውን ሞት አንፈራም የዘላለም ሕይወት ተስፋ አለንና፣ የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎች እንሆን ወደ ልዑል መገስገስን እናፋጥን። አንቺ የነገርሽን የክብር አክሊል ይሰጠን ዘንድ አንቺ በእውነት ንግስትና ክብርት ነሽ። አርሴማ ሆይ ከእኛ ትበልጫለሽ፣ ተከብሪያለሽ። የገርሽ ዜና በዓለም ዳርቻ ሁሉ በእውነት ይነገራል፣ ከሁላችንም የክብርሽ መንበር በፈጣሪያችን በእግዚአብሔር ዘንድ ከፍ ከፍ ብሏልና የገድልሽን ዜናና ታምርሽን የሚጽፍም የመከራን ሰዓት አያይም። ስሙ በሕይወት መጽሐፍ ይጻፋል። ከልቡ በኪዳንሽ የታመነ ያጻፈ፣ ያነበበ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ፣ የተራቆቱትን ያለበሰ፣ የተጠሙትን ያጠጣ ወይም ለቤተ ክርስቲያን ስንዴና ጣኔ የሰጠ ወይም ስጋው ደሙን የተቀበለ ዳግመኛ በምስጋናና በማህሌ በጸሎትና በስግደት ራሱንና አንገቱን ወይም ጎኑንና ጉልበቱን ያስገዛና ያዘነበለ እግዚአብሔር ቃል ኪዳንን እንደሰጠሽና ዛሬም ከመላካ በሌሊት ላይ እንደሰማ ነው። በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፈሃል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። በኋለኛው ዘመን ከመላእክትና በቤተልሔምና በይሁዳ በርጉም ሄሮድስ ከተገደሉት ሕፃን ጋር ፈጽሞ ትጫወቻለሽና በመንግሥተ ሰማያትም ትነግሻለሽ የዘላለም ሕይወትንም ትወርሻለሽ። ይህ እግዚአብሔር አገልጋዩ ቅድስት አርሴማ አንቺ በጽሔትና ውርክት ነሽና፣ ብጽሔት ቅድስት አርሴማ ሆይ በቃል ኪዳንሽ የተማጸነውን ወዳጆች ሁላችንን ለዘላለም ጠብቂ። አሜን።